እየሳቀች ያንን ለማድረግ ደግሞ ዊዝደም ይጠይቃል። በጣም ጥበበኛ መሆን አለባችሁ። ጆርናሊዝም ታመራለች ወይ ያልኩት ይለዛና ብዙ ጊዜ ጆርናሊስቶች ያውቃሉ፣ ምን ማውራት፣ ምን መጠየቅ፣ ምናችሁ ሲነካ እንደምትታመሙ። ዚስ ዴይስ የኔን ዊክነስ ታውቃለች። አይታችኋታል። ዚስ ዴይስ ምን ጋር ስትነካኝ ቅይር እንደምን እንደሱ አይነት ሴቶችን ማኔጅ ለማድረግ ዩ ሃቭ ቱ ቢ ይሄ በትምህርት ስማርት የሆንሽ ሳይሆን ስትሪት ስማርት መሆን አለብሽ። ኤዱኬሽናል ባክግራውንድሽ ምናምን ወይም ማወቀሽ ምናምን ሳይሆን በቃ ይሄ በጣም በጣም በጣም ስትሪት ስማርት መሆን አለብሽ። ለዛ ነው ብዙ ሰዎች ልዕልቲን ማኔጅ ማድረግ የማይችሉት። እዚህ ሚዲያ ላይ ያሉ ሰዎች አብዛኛው ልዕልቲን ማኔጅ ማድረግ አይችሉም። ቢካዝ የእሷ ዌይ እንደ ቀላሉ ሀንድል የምታደርጓት አይነት ሴት አደለች። በቀላሉ ሀንድል ማድረግ አለችው። በጣም ፈተና የምትሆንባችው ሰው ነች። ለብዙዎቹም ፈተና ሆናለች ለብዙዎቹ። ኢማጂን ዊዛውት ኢንሳልቲንግ ዩ ዊዛውት ዲስሪስፔክቲንግ ዩ ገባችው የምትፈልገውን ነገር ኢንዳይሬክትሊ መርዝ እንድትረጩ ከፈለገች መርዝ ታስረጫለች። በጣም በጥበብ በማስተዋል ነው ከእሷ ጋር የምታወሩት። አንዳንድ እንደዚህ አይነት ሰዎች አንድ ነገር ደግሞ ልንገራችሁ፣ በጣም ያነበቡ ሰዎች ናቸው። ምን በሉ መጽሐፍ ቅዱስ መጽሐፍ ቅዱስ በጣም ያነበቡ ሴቶች ናቸው፣ ወይም ወንድም ከሆነ እንደዚህ አይነት ወንድ በደንብ ዲፕሊ መጽሐፍ ቅዱስ ያነበቡ ሰዎች ናቸው። ይሄ ከዓለማዊው ትምህርት ውጪ ጠንቅቀው መጽሐፍ ቅዱስን የሚያውቁ ሰዎች ናቸው። ይሄ ከዓለማዊው ትምህርት ውጪ ማለት ነው እና መጽሐፍ ቅዱስ ላይ ማለት ነው መጽሐፍ ቅዱስ ሲያነቡ የምነግራችሁ እንደኔ ነው። ይሄ የደግነቱን፣ የዋህነቱን የነ አብርሃምን የነ ሙሴን ምናምን ሳይሆን መጽሐፍ ቅዱስ ላይ ይሄ ተንኮል ሲሰሩ የነበሩትን ፓርቶች ይሄ መሰሪነት የነበረበትን ፓርት በደንብ እየደጋገሙ ያነበቡ ሰዎች ናቸው። ክፋት፣ ተንኮል፣ ህዝብ ሲጠፋ የነበረበትን ተንኮል የነበረበትን ደግ ደጉን ሳይሆን ይሄ ጥልቅ ጥልቁን ነገር በደንብ ያነበቡ ናቸው መጽሐፍ ቅዱስ ላይ ይህን ምናግራችሁ ልዕልቲን ቻሌንጅ ለማድረግ ዩ ሀቭ ቱ ቢ ደብል ታይምስ ስማርት ኦር ቻሌንጅ አለማድረግ፣ ዝም ማለት። ኢቭን ዝምታችሁ ውስጥ ሁላ የምትፈታተን ሰውነች። በዝምታችሁ ውስጥ እራሱ ልዕልቲ ትፈታተናለች። ልዕልቲን እንደዚህ በቀላሉ ቻሌንጅ ማድረግ አይቻልም። ታትስ ዋይ ብዙ ሰዎች ፌል ሲያደርጉ፣ አይቻልም ብዙ ሰዎች አስገብተው እንኳን ቻሌንጅ ማድረግ አይችሉም። አስገብተው እንኳን ልዕልቲ ማውራት አይችሉም። ሞስት ኦፍ ዜም ወይ ብሎክ አርገዋታል ወይ አያስገቧት። እኔ ተ እያላችሁኝ ማስገባት ማዳመጥ እና መስማት እችላለሁ። ዝም ብዬ ማዳመጥ እና መስማት የምመለስ ከሆነ መመለስ የማልመለስ ከሆነ አለመመለስ እችላለሁ። ግን ስቲል የሆነ ፔናችሁን ነው የምትነካው። ግን ስቲል ማከብራት ሺ ኔቨር ኢንሰልት ዩ ኔቨ ልጄን እኔ ልዕልት ስድብ ስትሳደብ ሰብቻ ታለቅ ሽኖስ እንዴት አድርጋ መርዛችንን እንደምታስተባን ታውቃለች፣ በደንብ አድርጋ ታውቃለች። ምን ምን ደካማ ጎናችሁ እንደሆነ ታውቃለች? ምን ብትናካችሁ ምን እንደምትሉ ሽኖስ ስታደርጋይቻታለቀ ይሄ እናታችሁ እንሆ አባታችሁን አንቺ እንደዚህ አንቺ ምናምን አንቺ ኔቨር ካሰብ ይቻለቀ ስቲል ነው አከብራታለሁ። ኦል ዲስ እየሄደችባቸውን ርቀቶች ላይ ቀስ ብሎ በኃይል ነች አልኳቸው። በቃ እኔ ልዕልቲን ስገልጻት ልዕልቲን ምንድን ነች ካላችሁ፣ ልዕልቲ ቀስ ብሎ በኃይል የሚባሉ ሰዎች አሉ። እንደዛ ነች። ከልዕልቲ ወዲያ ስማርት ካለ እብድ ነው። የምጨመርላችሁ ነገር ከልዕልቲ ወዲህ ለሰዎች ከባድ የውስጥ ሕመም የሚሰጥ ሰው ካለ እብድ ነው ማለት ነው። እኔ ከእሷ ወዲህ ስማርት ካለ እብድ ነው የሚመስለኝ ኢማጂን ዊዛውት ዲስሪስፔክትንግ ኢንሰልት ሳታደርጋችሁ አንደርማይንድ ሳታደርጋችሁ በደንብ አድርጋ ነው የምታስገባላችሁ። በደንብ አድርጋ ያንን መቋቋም ያልቻሉ ብዙ ሰዎች አይቻሉ። እልቲን ብሎክ ያደረጉ ምናምን ኔቨር ብሎክ ኢቨን ስቤ አምጥቻቸው ሁላ አውርተናል። እሷን ሃንድል ለማድረግ you have to be double time smart። እኔ አንድና አንድ የምወድላት ነገር ዲስሪስፔክት እና ብልግና ቃላት ከአፏ ወጥቶ አያውቅም። ኦል ዘ ዌይ ሳቃላት ጀምሮ ከልዕልት አፍ። ግን አንዳንድ ጊዜ ሰዎች እንደው ብልግናው ይሻለን ነበር ይላሉ። ብልግናው ብትሰድበን ይሻለን። ኖ ኖ ኖ። እንድትሰድበኛል ብልግና እኔ እኔ ልዕልቲ ስትሳደብ ሰምቻታለሁ። ታትስ ዋይ ነው ስቲል የማከብራት ሄዝቴት ማድረጓ መተቸቷ ምናምን ምናምን ፆላባውት ሚዲያ ያተቻቸቷ መንገድ ግን የተለየ ነው የተለየ። ለዛ ነው መጽሐፍ ቅዱስ አንብባለች ያልኳችሁ። በደንብ አድርጋ ብጠርጥር አንብባለች። አንዳንዴ የምትመጣባቸው መንገዶች የሆነ የክፋት ጥበብ የተሞሉ ናቸው። መርዛችሁን ታስተፋችኋለች፣ ዊዛውት ኤኒ ባድ ወርድ፣ አንድም መጥፎ ቃል ካፏ ሳይወጣ አንድም ብልግና ካፏ ሳይወጣ አንድም ዲስርስፔክት ሳይኖር የምትፈልገው መርዝ ታስተላችኋለች። እሷን ቻሌንጅ ማድረግ ያቃታቸው ብዙ ሰዎች አይችልም፣ በጣም ብዙ ሰዎች። ከዛስ ብሎክ ትደረጋለች ምናምን። በሀሳብ ልዩነት ታምናለች። አስዌላስ አምናለሁ፣ ግን ጥያቄዎቹ እድል አይሰጣችሁም የሀሳብ ልዩነታችሁን እንድታቀርቡ። አደይ እንደው ተደኝ ልዕልቲ ማለት ቀስ ብሎ በኃይል ነች። ልትነግራችሁ የምትፈልገውን ነገር ሁሉ ዊዛውት ስድብ ትነግራችኋለች። እንድትታመሙ አድርጋ ትነግራችኋለች። የህሊና እረፍት እንዲነሳችሁ አድርጋ የምትናገር ሴት ነች ያለ ስድብ የእናትሽ የአባትሽ የጦትሽ የቂጠሽ ሳትን በቃ የምትፈልገውን ትነግራችኋለች። ቀስ ብላ በሀይል እየሳቀች ቁንጅናሽን ውበትሽን እንደምትወድሽ እየነገረች ኦልዲስ። ብዙ ጊዜ መጽሐፍ ቅዱስ ያነበቡ ሴቶች እንደዛ ጎበዞች ናቸው። ለዛው ነው በደንብ አድርጋ መጽሐፍ ቅዱስ አንብባለች። አለማዊ ትምህርት ካላችሁ ምናልባት ጆርናሊዝም ያጠናች ይመስለኛል፣ አላውቅም። ሰምሃው የጆርናሊስት ነገር አይባታለሁ። ሜቢ ፖለቲካል ሳይንስ ብዬ አስባለ። ከዛ ውጭ ግን መጽሐፍ ቅዱስ በደንብ ለማንበቧ እኔ ምንም ጥርጣሬ የለም። በደንብ ያለ ምብስለች በደንብ አንብባለች፣ ከገባኝ ነገር ማለት ነውና ከልዕልቲ ጋዛትማች መሄድና መነጋገር የማልፈልገው ቢኮዝ ስድብ ስለማትሳደብ ነው። እኔ የማይሳደቡ ሴቶችን አከብራለሁ። ስድብ ኢነሴንስ ከሴትነት ባህሪ ውጭ የሆነ ስድቦች፣ አዎ፣ ከሴትነት ባህሪ ውጭ ያሉ ስድቦች በጣም ነው የሚያስጠላኝ። እና እሷ ላይ ሰምቼ አላውቅም። አንድም ቀን በስህተት ሰምቼ አላውቅም። ለዛ ነው ልእልቲ ላይ እንደዚህ ጅባት ምናምን ምናምን ስትሉ እማላደርገው እማልሄደው እላፊ መነጋገር የማልፈልገው በጣም በብዙ መልኩ ስለማከብራት ነው። ታስቡ፣ የማከብርበት ምክንያት ነገርኳችሁ። ሳልነካ እነካ ቀርቻ አይደለም፣ ግን አነካኳ እንዴት ነው? አያችሁ፣ አነካኳ እንዴት ነው? ሮሮ ጉቺ መጽሐፍ ቅዱስ አንብባለች ልእልቲ በደንብ በደንብ ቅድም ነገርኳችሁ ምን አይነት መጽሐፍ ቅዱስ ካላችሁ የነ አብርሃምን የነ ይስሐቅን ወይ ደግሞ የነ ሙሴን፣ ይሄ የደጋጎቹን ፓርት አይደለም። ለልቲ በደንብ አተኩራ ያነበበችው የዮሴፍ ወንድሞች ዮሴፍን ምን ሲያረጉት እንደነበረ ገባችሁ? የተንኮል የተንኮሎቹ በደንብ ታውቃለች፣ እንዴት አታክ እንደሚደረግ ምናምን ዮሴፍ ወንድሞቹ ሊተናኮሉት ሲያስቡ ምን እንዳደረጉ ምናምን በደንብ በደንብ እንዳሉ አይደለም ችግራቸውን እንዳዳመጡ ወይ ደግሞ ብቻ አለ በደንብ አድርጋ። ለዛ ነው ቀስ ብሎ በኃይል ነች ልዕልት ያልኳችሁ በዚህኛው አማርኛ መርዝ ነች የምንላት ማለት ነው። አሁን በዚህኛው አማርኛ መርዝ ነች እንላታለን በዓለምኛ መርዝ ነች እያልናት ነው። እባብ ነች ምናምን የምንላት በዚህኛው አማርኛ በዛኛው ቀስ ብላ በኃይል ቀስ ብላ በኃይል ነች። የምትፈልገውን ነገር ታስተፋችኋለች። ህመሜ ያዋላችሁት ነገር መታ እየሳቀች ግን እኮ እያለች ነው ምትጠይቃችሁ። አንቺንትን አንቺንትን አትልም አንቺ ምንድነው? አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ እንትንሽን ሸጠሽ ምናምን አይደለም። ግን እኔ ጥያቄ አለ እያለች ፈገግ እያለች እየሳቀች በዚህኛው እንደምንላት መርዝ ነች አይደል የምንላት በዛኛው ቀስ እያለች ቀስተዋ ሳቁዋ ፈገግተዋ ነው አሉ። በኃይል ያልኳችሁ ደሞ መርዝ መርዝ ካለ ውስጣችሁ እንድትታፉት ዋው አይኖቿ ያሳዝናሉ፣ ጥያቄ ስትጠይቅ አንደበቷ የሆነ መንፈሳዊነት የተሞላው ነገር። ለዛ ነው መጽሐፍ ቅዱስ አንብባለች ያልኳቸው ለንት ለዛ ነው። በጣም በቃ ይሄ መንፈሳዊነት ያለበት አይነት ነገር ሆኖ ውግት ነው የምታረጋቸው። አወጋግ ይለያል። ያንን ሀንድን ለማድረግ ደብል ታይምስ ስማርት መሆን አለባችሁ። ያንን ሀንድን ማድረግ ካልቻላችሁ ምንድን ነው የሚሆነው? ሚዲያው ላይ እንደምናየው ትቦለካለች፣ ትሰደባለች የሆነ ቦታ ምናምን ምናምን ምናምን ወር ኤቨር። ያ ቀስ ብላ ነው የምታስገባላችሁ። ቀስ ብላ የልቧ እስኪ ደርስ ደግሞ አትተዋችሁ ምናልባት እቤቷ ገብታችሁ ሁሉን አብራርታችሁ እሷ የምትፈልገውን ነገር መልስ እስክትሰጥቋት ድረስ እሷ በምትፈልገው መልኩ፣ በእውነቱ መልኩ አይደለም። እናንተ ጋ ያለው እውነት እኮ ሌላ ሊሆን ይችላል። እሷ በተሰማትና እሷ በምትፈልገው መልኩ እውነቱ ይሄ ነው እውነቱ፣ አንቺ ያልሽው ልክ ነው ብላችሁ አሸናፊነቷን ነግራችኋት እስክትወጡ ድረስ እልቴ አትተውም። አሸንፈሻል፣ ያ ያንቺ ልክ ነው፣ እኔ ነበርኩ የተሳሳትኩት ካልተባለች አትተውም። አስተያየቶቻቸውን ሰዎች ንገሩ። እስኪ ልእልቲ አንቺ ነሽ አሸንፈሻል ያላሏትን ሰዎች የተወቹን ሰው አላየሁም። አትተው እስከ መጨረሻው አትተው አትተው። እሷ እርግጠኛ መሆኑ እሷ እንዳሸነፈች ምንም ቢሆን እውነቱ አንቺ ነሽ ያሸነፍሽው መባል አለባት። አትፋታ እስከ መጨረሻው እያረፈች እያረፈች በአመትም በስድስት ወር ትነሳለች። እያረፈች እያረፈች ስድብ የሌለው ግን የማትፋታ ብዙዎቹ አላሸነፍሽም፣ ይህ አይደለም፣ አናብራራም፣ የራስሽ ጉዳይ ምናምን ያለት ሰዎች ጋር ስቲል አልተፋታችም። ስለ ልዕልቴ ይህን ነው የምላችሁ። እና እኔ ፐርሰናሊ ጥላቻ የለብኝም። እንትን አለ ልዕልቴ ላይ ብላስ ስድብ ስለማትሳደብ በድጋሚ በድጋሚ አከብራታለሁ የሴት ማንነት ስላላት ሴት የሚመስል ነገር ስላላት ስ አከብራት አለውኝ። ትችቷ ልታጠቃ ስትነሳ ቀስ ብሎ በሀይልነቷን አልክደው። ቀስ ብሎ በሀይል መርዝ ነች የምንላት፣ እስከፈለገችው ርቀት ድረስ ትሄዳለች። አዎ እስከፈለገችው ድረስ የትኛው መንገድ ዋጋ ቢያስከፍል የናንተ ነገር ፈልፍሎ አውጥቶ ያው የሆነ የምትጋለጡበትን የምትዋረዱበት ሰው የማያውቀውን ነገራችሁን ሰው እንዲያውቅ እስከ ማድረግ ዋጋ ትከፍላለች። አንዳንዴ የቆራጥነትም ነው መሰለኝ አላውቅም። ለዛ ነማ ክብረት ስድብ ምናምን። ያው አንዳንድ ሰው ደግሞ ብንሰደብ ይሻላል የሚል ሰው አለ። ኢት ዲፔንድስ ያው ነው አው፣ ስድብ ስለማትሳደብ እኔ አከብራታለሁ። አለ የሰደበችኝን ስድብ አላየሁም። ትችት ነው፣ ትችት ደግሞ እቀበላለሁ። የሚዲያ ሰው ትችት ነው፣ እቀበላለሁ። እንደዛ ነው ጋይስ